ለባስ ሁጮ ማለት ነው። ወደ ላይ በአፍንጫ እንደዚህ ልሞት፣ በቃ ቤት ውስጥ ገፍትራ ወደ ውጪ ወጣሁኝ። በቃ እንደዚህ ነው። ሲለፋ ውሎ እንደዚህ ሰው በቃ ከፍ ይታለን ታውቂያለሽ። ከዛ ለዛን ቀን እንዴት ይምሽልኝ። በቃ ከዛ በኋላ በቃ አልሰራም ምን እንዳለኝ። የግዴ እንደዚህ እየተዝለፈነፍኩኝ እየተዝለፈነፍኩኝ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድብት ሰው ሰላም ብያለው። ይሄን ቪዲዮ ላይክ እና ሰብስክራይብ ለምታደርጉኝ ነው ከልብ ነው የማመሰግነው። እንግዲህ ይችል የህይወት ታሪኳን እያወራች ነው ሠዳም ምን እንዳረገቻት እያወራ ነበር ሄደን አንድ ነገር ዋናው ነገር የማትረዱት ነገር ስራ ሄደን ማለት ነው። በመዳም ቤት ስንሄድ አሁን ላይ ጊዜው የበለጸገ ሆኗል። ያደገ ጊዜ ሆኗል። ካሜራ ደግሞ አሁን ላይ እርካሽ ነው፣ ውድ አይደለም። ድሮ ድሮ ውድ ነበር፣ በውድ ገዝታው አይረክቡም ነበር። አሁን ግን እርካሽ ነው፣ እርካሽ ነው። በተለይ ደግሞ ዋይፋይ ያለበት ቤት ማለት ነው፣ በዋይፋይ ነው የሚሰራው እና ተጠንቀቁ ኖረም አልኖረም በስልካቸውም ዋይፋይ እንትን ሸበካ ስላላቸው ያሻብኩታል ማለት ነው። እና ይሰራ ግን፣ ዋናው ነገር በካሜራ ጉዳይ ተጠንቀቁ። ስራ ስትሄዱ አዲስ የምትመጡትም ሆናችሁ አሮጌዎቹም ሆናችሁ ማንኛችሁም እራሳችሁን ሆናችሁ የምትኖሩበት ጊዜ ነው አሁን ላይ። አይ ስደት፣ አይ ስደት፣ አይ ስደት ሲሉ ነበረ እዚች ልጅ ላይ ማለት ነው በኮሜንት ስደት ምንም አላደረገም። ሀገርም ላይ ሆነን ሰው ቤት ብንቀጠር የእጅ አመልክ አለብን ማንም አያኖረንም። በስደትም ላይ መተን እንደዛው የእጅ አመል መልከስከስ ካለብን የትም ቦታ ቢሆን ስንዋረድ ነው የምንኖረው፣ አገራችንም ቢሆን ማለት ነው። ግን አይ ስደት፣ አይ ስደት የሚል ኮሜንት ስላየሁ ነው ቪዲዮውንም ቆረጥ አድርገው አይ ስደት ይላሉ፣ አይ ስደት ይላሉ። እኔ በሌብነት በመልከስከስነት አይ ስደት አልልም ማለትም የእጅ መልክ አለብን የትም ቦታ በሆነ የትም ቦታ መዋረዳችን ስለማይቀር ማለት ነው እንዋረዳለን። እና እጃችንን ስብስብ አድርገን ይችልጅ አሁን ከቁሌቱ እያቁላል ላይ ነው እና እየሰራች ነው እንግዲህ። ከቁሌቱ ላስላስ ስታደርግ ነው በካሜራ የታት መታ። ምንድን ነው መሰሪው ብላ ደረቷን አለችኝ ያለች፣ ትክክል ናት ሴትዮዋ። ሴትዮዋ ትክክል ናት። እየተላሰ እኔ ብሆን ብላችሁ ያዙት እንኳን መዳብና እና እኛ ራሳችን ብንሆን ምንድን ነው የሚመስለው እየተላሰ የተሰራው ምግብ ለእናንተ ስትበሉ ደስ ይላል እኔ እዚህ ጋር አልደግፍም እና አላዝንም ለልጅቷ ልጅቷ እያለቀሰችም ሚዲያውም ምን ሀቢባ ሁሉ እያለቀሱ ነበር የእሷ ታሪክ እኔ ምን እንዳስለቀሳቸው አልገባኝም እና ይሄ የሚያስለቅስም የሚያሳዝንም አይደለም ቢርባት እንኳን ማለት ነው እርቧት ከሆነ ከዚያ ካቁላላቸው ነገር ላይ በማንኪያ ነገር ብድግ አድርጋ ሳህን ላይ አድርጋ ትንሽ ሰሃን ላይ ደረግ አድርጋ በቂጣም ሆነ በምንም ኩብዝ ዝም ምንም ምንም ካለ በዛ ጠቀስ አድርጋ መብላት ወይንም ተዛ ላይ በእጇም ሆነ በማንኪያ እየላሰ መብላት ይሻላል። ማማ ሲያውን ከምትልስ ማለት ነው ቢያይዋችሁ ብኡ ነው የሚሉት አይወዱም። አይወዱም ልላችሁ ነው። አይወዱም አይደለም። እንኳን ማማ ሲያ ልሳችሁ ፍ ሲገነፍልብን እንኳ ማለት ነው ፍ ሲባል እኔ ብዙ ቤት አሁን እፍፍ ሲገነፍልብኝ እፍ እያልኩ በትንፋሼ እንዲህ በርድ የማደርግበት ስላለኝ እና ለምጃለሁ። እንደዚህ ግን አንዳንድ ቤት እፍ አይባልም ይላሉ። ማለት እንትንፋሽ እዛ እንትን ላይ የምሰራው ነገር ላይ እንዳያርፍባቸው ማለት ነው። ለምሳሌ ገዋ ገዋ ስናፈላሁን ጉንፍል የሚያህለት ባህሪ ያለው ያንን አሁን እፍፍፍ ነው የምለው። የሆነ ነገር ስጨምሮ እንደ መገንፈል ይላል አደለ? እፍፍፍ ትላላችሁ። ድንገት ያንን ራሱን ብዙ ቤት ሲቆጡኝ ነበረ። ማማሲያ እንኳ መላስ ብዙም አደለም፣ እጄ ላይ አድርጌ ነው እኔ ጠብ አድርግ የምቀምሰው ማለት ነው። እጅ ላይ ጠብ አድርግ ና ትንሽ እየት ይበርድልኝ እቀምሳለሁ። እነሱ ግን በመላጊያ ነው በእንት ነው በማንኪያው ነው ራሱ የሚሉት ማለት ነው። አረቦቹ የእነሱን ያው እነሱ የራሳቸው ስለሆነ የራሳቸውን የራሳቸው ነው በቃ። የእኛን አሁን የሰራተኛን እንዲች ብለው ነው ተቆጣጥረውን ነው እንዲች ብለው ነው የሚቆጣጠሩ ነው ላይ ምንድን ነው በቃ እጃችንን ጥፍራችንን ነው የሚያውት ምን እንደሆን በቃ በደንብ ነው የሚመለከቱን። አንዳንድ ቤት ደግሞ ጣጣ የላቸውም፣ ጣጣ ይበሰለ በሉ። አንዳንዶቹ ደግሞ ከጥፍራችን ጀምሮ ነው እንዴት እንደሆነ እንዴት ንጽህናችን እንዴት እንደሆነ የሚቆጣጠሩን ማለት ነው። እና ካሜራ ነው እንግዲህ አይታት ነው ሴትዮዋ መታ፣ ምንድ ነው ውሽት ሰቢ ናለችኝ እና ደረቴ ናለችኝ። ያለችው ደረቴን ስትለኝ አሳወከኝ ምናለኝ እያንትኑ ወደ በርበሬው ወደ ፍንጭ የመታ ምናምን ያለችው ትክክል አይደለችም። እዚህ ላይ ነው የምለውን የራሱ ማንም ሆነ ማንም ያንን ላስላስ ስታደርጊ ከቁሌቱ ላይ እያማሰርሽ ስትልሽ እያማሰርሽ ስትልሽ ያስጠላል። ልል ነው ይሄ ልል ነው። እኔ አባባሌ እንደዛ ነው። ማንም ቢሆን አይወድም። ስደት ላይ ሆነን ብዙ ራቦች ሰዎቹ ላይሰጡን ይችላሉ። ብዙ ቤት አለ፣ አንዳንድ ቤት ማለት ነው፣ ደግሞ የምትፈሩ ልጆች አላችሁ በምግብ በኩል መድኃኒት አይኛለች ልጁ ያዩኛል፣ እንደዚህ ልጆቹ ያዩኛል ብላችሁ ተሽቆጥቁጣችሁ የምትበሉ ልጆየ ትኖራላችሁ። ግን እንደዛ መሆን የለበትም ብሉ፣ እንድትበሉ ነው ያመጧችሁ። ሳንበላ ደግሞ አንሰራም። ከሌለ እንዲያውም አንጪ የምበላው ነው ማለት ያለባችሁ። እኔ እንደዛ ነው ምለው፣ የሚበላ ከሌለ ምን ልብላ ነው ምላቸው። ቁርስ ከሌለኝ ቁርሴ ምን ልብላ? በቃ የሚሰራ ነገር ካለ ቂጣ ጋግሬ እበላለሁ። ለምን ደረቁ ነው? አይሆንም። ቂጣ ጋግሬ ሻይ አፍልቼ እበላለሁኝ ባዶ ሆድ ከመሆን ማለት ነው። ከሌለ ደግሞ ምልብላ ነው የምላቸው። በቃ ምልብላ ስትሏቸው ምንድነው ይሰጧቸዋል። አትፍሩ። ምግብ የለም እንደዚህ ነው። ሰርቄ ልብላ እንደዚህ ደብቄ ጥልሼ ደብቄ አትበሉ። እኔ ይቺ ልጅ ታሪኳን እስከ መጨረሻ አልተከታተልኩም፣ ግን እዚህ ጋር ነበረ። ያው ብዙም እያወራ የነበረ ግን እያለቀሰችም ነበረ። ልጅ ባይኖራት የተራ በዘመድላት ወይ ብያልኩኝ ምናምን እያለች ነበረ ስራ ገብታችሁ የምትራቡ ከሆነ ማይሆን የማይሆን ከሆነ መቀየር ነው። ቢሯችሁን አናግራችሁ መቀየር ነው። ካልሆነ ካልሆነ ስራውን ከወደዳችሁ ደግሞ ከደሞዛችሁ ላይ ገዝታችሁ የተወሰነ ነገሮችን እየበላችሁ፣ የተወሰነ ከነሱ እየበላችሁ መስራት ነው። ስራውን የምትወዱት መስራት የምትፈልጉ ከሆነ አለበተዛ ቶሎ ብላችሁ ሰዓታችሁ ሳይቃጠል ቢሮ ደውላችሁ መቀየር ህገ ወጥ ከሆናችሁ ደግሞ እንደፈለጋችሁ ያን ቤት ጥላችሁ ሌላ ቤት ትገባላችሁ። አሁን ላይ ስራ የለም ምናምን ምናምን የሚለው ነገር ርዚቃችንን አላህ ነው የያዘው፣ ወላሂ አላህ ነው የያዘው ርዚቃችንን። በዚህ አትፍሩ። ከአንዱ ቤት ወጣችሁ አንዱ ቤት ትገባላችሁ። ወላይ ጉልበታችንን የምናባክንበት ስራ እናጣም። እኛ ጀግናና ጎበዝ ከሆንን እዛ ስራ ላይ ሄድን ጠንክረን የምንሰራ ከሆንን በአንድ ፊታቸውን ሲያጠቁሩብን እንጥጥ ብለን መውጣት አይደለም። ቤታቸው ቆሻሻ ነው ብለን ጥለም መሄድ አይደለም። የሚበላ የለም ብለን ጥለም መሄድ አይደለም። ቤተሰብ ናቸው፣ ቤቱ ትልቅ ነው ብለን ጥለም መሄድ አይደለም። ጥንክር ብለን ጥርሳችንን ነክሰን በቃ ሲያዙን እሺ እሺ ብለን እንደዛ እኮ ነው ስራ የሚሰራው። እሺ እሺ እሺ ብለን ትንሽ ሌላ ስራ ማፈላለጊያ እንዲሆነን እዛ ላይ አንድ ወር፣ ሁለት ወር መፍጋት አለብን ማለት ነው። ሳይፈጋ ብር አይገኝም። ለዛ ነው አንዳንድ ልጆች ስራ የለም ትላላችሁ፣ ቁጭ ትላላችሁ። ምግብና ጽዳት ስትባሉ አንሰራም ትላላችሁ። ብዙ ነገሮችን አፋዛ መቀየር የህፃን ልጅም ቢሆን አለ ከተባላችሁ አትሄዱም። ጽዳት ብቻ ነው ስንት ቤተሰብ ነው ቤታችሁ በለጥ ነው ወይ ፈርሻ ነው ወይ ሸበካ አለ ወይ ዋይፋይ አለ ወይ እማጠይቁት ነገር የለም። ከወላሂ ትጠይቃላችሁ። ይሄንንም ሁሉ ሸበካም ጀምሮ ትጠይቃላችሁ። እና እንደዚህ ተገቢ አይደለም። ስራችሁን ብትሰሩ ነው በአግባቡ የሚሻለው፣ ማለት ነው። እና ይሄ ሳይሆን አሁን ህገወጥ ከሆናችሁ ያንን ቤት ጥላችሁ ችጋር ከሆነ እንደዚህ አይነት ከሆነ ጥላችሁ መሄድ ነው ነው የምለው። እንግዲህ ጠለቦችም ከሆናችኋላ አለ ያጠንክራችሁ። አትደብቁ፣ አትላሱ፣ ማማሳይ በተለይ ደግሞ አትላሱ፣ አትቀማምሱ። በእጃችሁ ደግሞ ላስ እያረጋችሁ በእጃችሁ እዛው አትስሩ፣ ያዋችኋል። በደንብ በርገው ነው የሚያዩን፣ በደንብ ነው የሚከታተሉን። እና እንደዛ አታርጉ።